እነኚህ አምስት ምልክቶች አንድ ሰው የተበላ ሲሂር በሰውነቱ ስር ካለ የሚያያቸው ምልክቶች ናቸው ማለት ነው። ብኢድንላህ ተዓላ አምስቱ ምልክቶች እናያለን። እንደዚሁም ደግሞ እንዴት አድርጎ በቤት ውስጥ ራሱ ማከም እንዳለበት ከነ ህክምናውና አጠቃቀሙን በአላህ ፍቃድ እናያለን ማለት ነው። አንደኛውና የማይለቅ ራስ ምታት ነው። ይህ ራስ ምታት በሁለት ሰዓቶች ላይ ይበረታሉ። አንደኛ ምሽት አካባቢ ከዓስር ሰላት በኋላ። ሁለተኛው ደግሞ ከሱቢ በኋላ ከሁለት አንዱ ሰዓት ላይ ራስ ምታቱ ይበረታል። ራስ ምታቱ ሲፈልግ በአንድ ጎን፣ ሲፈልግ በሁለቱም አካባቢ የመያዝ ባህሪ ያለው የማቃጠልም ሂደቶችም ስሜቶችም አሉት። ምንም አይነት የህክምና ማስታገሻዎች መድኃኒቶችን ቢወስድ ይሄ ሰው ከዛ ራስ ምታት ሊላቀቅ አይችልም ማለት ነው። ተኛው ጮጋራ ምልክት ነው። ይሄ ጮጋራ ምልክት ሲያማቸው ምክንያት አይፈልግም። የሚበሉ ስላልተስማማቸው አለም የሚጠጡ ስላልተስማማቸው ሳይሆን በማንኛውም ሰዓት በፈለገበት ሰዓት ላይ ጮጋራ ይነሳባቸዋል የህክምና መድኃኒቶችን ይጠቀማሉ ለውጦችን አያገኙበትም ሶስት የጀርባ ህመም ነው ይሄ የጀርባ ህመም በተለይ ደግሞ ወደታች አካባቢ የማቃጠል አይነት ባህሪ ይኖረዋል አለም ደግሞ ወደ ትከሻ አካባቢ የማቃጠል አይነት ባህሪ ይኖረዋል አራተኛው የሆድ መንፋት ሆድ መገለባበጥና የሆድ ማቃጠል አምስተኛው ደግሞ ድክም ማለት ሰውነቶቻቸውን በጣም ይደክማቸዋል። እነኚህ አምስት ምልክት ያለባቸው ሰዎች የተበሉ ሲሂሮች በሰውነቶቻቸው ስር አለ ማለት ነው። ታዲያ እንዴት አድርገው መድኃኒቱን ወይንም ደግሞ ህክምናውን በቤት ውስጥ መከታተል ይችላሉ? ለዚህ ህክምና መድኃኒት ነቢ አለይሂ ሰላት ወሰላም ነግሮናል። እሳቸው ነቢ አለይሂ ሰላት ወሰላም የነገሩንን መድኃኒትን በአላህ ፍቃድ እንመለከታለን። አንድ ዶክተር አንድ ታዋቂ ዶክተር ይሄ መድኃኒት ለዚህ በሽታ ይፈውሳል መድኃኒት ነው ቢባል፣ ሁላችንም ተንገብግበን ያን መድኃኒት እንጠቀመዋለን። ታዋቂ ስለሆነ ያ ዶክተር ማለት ነው። ግን የዶክተሮች ሁሉ ዶክተር የአላህ መልክተኛ ዓለይሂ ሰላት ወሰላም የነገሩንን መድኃኒት ትኩረት አድርገንና የቂን አድርገን የምንወስድ ከሆነ ብኢዝንላህ ተዓላ ከዛ ነገር እንፈወሳለን ማለት ነው። ይሄ ምንድነው ሀበቱ ሰውዳ ወይም ደግሞ ጥቁር አዝሙድ ነው ጥቁር አዝሙድ። በዘይቱም ሊሆን ይችላል አሊያም ደግሞ በዱቄቱም ሊሆን ይችላል። ጥቁር አዝሙዱ ግን ንጹሕ መሆን አለበት። ይህን ጥቁር አዝሙድ በማዘጋጀት ጠዋትና ማታ ከትኩስ ነገር ጋር እያደበላለቅን መጠጣት ከተቻለ፣ ከውሃ ጋር አንድ የሻይ ማንኪያ ጥቁር አዝሙድ ለብቻ ከፈላ ውሃ ጋር አድርገን በባዶ ሆዳችን ጠዋት መጠጣት ማታም ምግብ ከመብላታችን በፊት መጠጣት ያን ነገር ያስፈልጋል። ይህም ሕክምና ለሀያ አንድ ቀን ብንከታተል በኢዝንላህ ተዓላ እንድናለን ማለት ነው።